ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገባ አይሆንም፣ ግን ግን ቅርብ ጊዜ የመጣ መንፈስ ነው መተት የሚሆን ሰላቢ የሚሆን ምንም ይሆን ከምታውቁት ሰው ከተነቃብኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም። ጓደኛችሁ ሆኖ ፈራ ተባያለ እናንተ እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሀሳብ የመብተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ላችሁ ፊልም ከቫንዳም እንደዚህ ደህና አድርጉ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያ የለም፣ ፊልም ሰርች እያደርጋችሁ ነው የምታዩት እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ሰው በቃ እንደዚህ ነው። ብዙ ጊዜ እና መንፈስ በጣም በጣም እንትን ነው፣ ስልታዊ ነው። እና እንድንጠቀም እንድንባረክ ስለማይፈልግ ነው። ባጭሩ ባጭሩ አሁን እዚህ ጋር እንድታስተውሉት የምፈልገው ነገር ምንድን ነው? ባልየው ምንድን ነው የፈለገው ምንድን ነው ያልፈለገው? ሚስቱ እንድታቅበታል